ሰላም የተወደዳችሁ ቅዱሳን፣ እንዴት ከረማችሁ? ስለ ጸሎት ረዘም ላለ ጊዜ በተለያዩ ርዕሶች ስንነጋገር ቆይተናል። ዛሬ ደግሞ ጸሎታችን ወደ እግዚአብሔር የሚሰማ እግዚአብሔር የሚያደምጠው መልስ ያለው ሲሆን ይሄ ጸሎታችን ደግሞ የተለያየ ተግዳሮት እንዳለበት የእግዚአብሔርም ቃል ይናገረናል። እንደገናም ደግሞ እነዚህ ተግዳሮቶች እንዴት ማምለጥ አለብን? ተግዳሮቶች ውስጥ ምንድን ናቸው? የጸሎት የሚለውን ደግሞ ዛሬ እንመለከታለን። እግዚአብሔር አምላክ እንዲያስተምረን እንጸልይ። አምላካችን እግዚአብሔር ሆይ እናመሰግንሃለን፣ እንደገና ድል ስለሰጠህን በጸሎት ውስጥ ያለውን ተግዳሮት እግዚአብሔር ሆይ ተመልክተን ከተግዳሮት በላይ የምንኖርበትን ጸሎቶቻችን ከተግዳሮት በላይ የሚሆኑበትን አቅጣጫና መንገድ እንድታሳየን በኢየሱስ ስም እንለምናለን። በጌታ በኢየሱስ ስም አሜን። እንግዲህ ዛሬ የምንመለከተው የጸሎት ተግዳሮት ነው። ለመሆኑ ተግዳሮት ማለት ምን ማለት ነው? ለመጸለይ፣ እግዚአብሔርን ለማሰብ፣ ለእግዚአብሔር የተገዛ ማንነት እንዳይኖረን፣ በእግዚአብሔር ቁጥጥር ውስጥ ሆነን እንዳንውል እንዳንኖር፣ በእግዚአብሔር እይታ ውስጥ እንዳለን እንዳናስብ፣ በልብ ሀሳብ፣ በድርጊታችን፣ በንግግራችን የሚከሰት ወይም የሚመጣብን አቅም የሚያሳጣን፣ እግዚአብሔርን ለማክበር ጉልበት የሚያሳጣን ነገር ተግዳሮት እንለዋለን። ከእግዚአብሔር ጋር ያለን ህብረት ንግግር የሚያበላሽብን ዋጋ የሚያሳጣብንን፣ እንደገናም ከእግዚአብሔር ጋር ያለንን አኗኗር የሚረብሽብን ነገር በሙሉ የጸሎታችን ተግዳሮት ነው። ይህም ደግሞ መንፈሳዊ ትግል ወይም መንፈሳዊ ጦርነት ተግዳሮት እንለዋለን። እንግዲህ ጸሎት ከእግዚአብሔር ጋር ኅብረት ማድረግ አንኳኩተን የምናስከፍትበት ፈልገን የምናገኝበት ለምነን ከጌታ የምንቀበልበት ዋና መንገድ ስለሆነ የጸሎት በር ሁል ጊዜ ክፍት በመሆኑ እኛ ወደ እግዚአብሔር ለመቅረብ እግዚአብሔር ደግሞ እኛን ለመስማት ሁልጊዜ ጆሮዎቹን ወደ እኛ ዘንበል የሚያደርግ ስለሆነ ይህን ህብረትና ቤተሰባዊነት ደግሞ የማይፈልግ ሌላ አካል አለ። እሱም ተግዳሮት ወይም ችግር እንለዋለን። የዚህ ተግዳሮት ደግሞ አስፈጻሚ አካላት አሉት። የመጀመሪያው እኛ ራሳችን ነን። ከዛ በኋላ ደግሞ ሌሎች ሰዎች ሊሆኑ ይችላሉ። ሰይጣን፣ ሁኔታዎች የዚህ የጸሎት ተግዳሮት አስፈጻሚ አካላት ናቸው የሚሆኑት። ለመሆኑ የጸሎት ተግዳሮት የምንላቸው ምን ምንድን ናቸው? የጸሎት ተግዳሮት የምንለው አንደኛ ኃጢአት ነው። ኃጢአት ጸሎታችን ወደ እግዚአብሔር እንዳይደርስ እግዚአብሔር እንዳይሰማው እግዚአብሔር ኃጢአተኛን እንጂ ኃጢአትን አይወድም ስለዚህ ኃጢአት በምናደርግበት ጊዜ ጸሎቶቻችንን እግዚአብሔር እንዳይሰማ ጆሮውን ይመልስብናል ኢሳይያስ 59 ቁጥር ሁለት እንደሚናገረው እንዳይሰማ ኃጢአታችሁ ፊቱን ከእናንተ ሰውሮታል እንደሚል እግዚአብሔር እንዳይሰማን በእኛና በእግዚአብሔር መካከል ጣልቃ የሚገባብን ኃጢአት ነው ኃጢአት በእግዚአብሔር ላይ ማመጽ እግዚአብሔርን አለመታዘዝ ስለሆነ እግዚአብሔር ደግሞ በዚህ ደስ አይሰኝም ኃጢአት ወደ እግዚአብሔር ለመቅረብ አቅምን የሚያሳጣ ጉዳይ ስለሆነ የጸሎት ተግዳሮት ብለን ከምንመለከተው አንዱ ኃጢአት ነው ሁለተኛው ደግሞ ኃጢአትን አለመናዘዝ ነው ኃጢአትን ሰው በድካም ባለመቻል በተለያየ ነገር ሊያደርግ ይችላል። ነገር ግን የእግዚአብሔር ቃል ሲናገረን ኃጢአትን ብናደርግ ከአብ ዘንድ ጠበቃ እንዳለን ነገር ግን መናዘዝ እንደሚያስፈልገን የእግዚአብሔር ቃል ይነግረናል። ስለዚህ ሁለተኛው የጸሎት ተግዳሮታችን ትዝ ይላቸዋል። እያሱ ሰባት አስር ላይ እየተዋጉ እያለ እግዚአብሔር ጦርነቱን እየተዋጋላቸው እያለ ነገር ግን በእስራኤል መካከል አንድ እርም ተከስቶ ነበር። እሱም አካን ያደረገው እርም ነበር። እነ እያሱ ያን እርም ስላላወቁ አካንም ንስሐ አልገባም፣ እኔ ኢያሱም ንስሐ አልገቡም። ነገር ግን እግዚአብሔር ምን አለ? እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልቆምም፣ አልወጣም፣ አልዋጋም ሲል እንመለከታለን። አካን ያንን በደል እንደበደለ ሲያውቅ ንስሐ መግባት ነበረበት፣ እግዚአብሔርን ይቅርታ መጠየቅ ነበረበት። ስለዚህ ኃጢአትን አለመናዘዝ፣ በውስጣችን ኃጢአትን ይዘን ብንጸልይ እንኳን ጸሎታችን ወደ እግዚአብሔር የሚሰማ አይሆንም። ኃጢአትን አለመናዘዝ ከእግዚአብሔር ጋር ያጣላናል፣ ለሽንፈት ይዳርገናል፣ ለውርደት ይዳርገናል። ወደ እግዚአብሔርም እንዳንጸልይ እንቅፋት ይሆንብናል። ብንጸልይም ደግሞ ጸሎታችን ተሰሚነት ወይም ደግሞ መልስ አያገኝም። ሶስተኛው የጸሎት ተግዳሮት ጥርጥር ወይም ደግሞ መጠራጠር ነው። ያዕቆብ አንድ ከአምስት እስከ ስምንት ላይ ሲናገር ሳይጠራጠር በእምነት ይለምን፣ የሚጠራጠር ሰው በንፋስ የተገፋ የባህር ማዕበልን ይመስላል። መጠራጠር የእምነት ተቃራኒ ነው። በእምነት የለመንውን ስንቀበል፣ በመጠራጠር ደግሞ ማግኘት መቀበል ያለብንን እናጣለን ማለት ነው መጠራጠር በአምላካችን ሁሉን ቻይነት ላይ አለመደገፍ የእግዚአብሔርን ጉልበት ይችል ይሆን አይችል ይሆን ያደርግ ይሆን አያደርግ ይሆን ይመልስልኝ ይሆን አይመልስልኝ ይሆን ብለን የእግዚአብሔርን ማንነት፣ ሉዓላዊነት፣ አምላክነት አቅም ማሳጣት ነው። በእኛ ዘንድ ሙሉነቱን አለመቀበል ነው መጠራጠር። አራተኛው ደግሞ ይቅር አለማለት ነው። የጸሎት ተግዳሮት አራተኛው ይቅር አለማለት ወይም ደግሞ ይቅርታ አለማድረግ ነው። ወደ እግዚአብሔር ለመቅረብ በመጀመሪያ ይቅርታ መጠየቅ አለብን። የበደለንም ሰው ቢሆን የበደልንውም ሰው ቢሆን መጽሐፍ ቅዱስ ሲናገር መስዋዕትህን ልትሰዋ ስትመጣ፣ መስዋዕት ከማቅረብህ በፊት ከባልንጀራህ ጋር ጉዳይ ቢኖርህ፣ እሱን ጉዳይህን ጨርሰህ ይቅርታ ጠይቀህ ምሕረትን ተቀብለህ ና፣ መስዋዕትህን የምቀበለው ከዛ በኋላ ነው ይላል መጽሐፍ ቅዱስ። ስለዚህ ጸሎታችን እንዳይከለከልብን የበደሉንን ሰዎች ይሁን የበደልናቸውን ሰዎች ይቅርታ ልንጠይቅ ያስፈልጋል። አለበለዛ ወደ እግዚአብሔር ለመቅረብ እንቅፋት ይሆንብናል። በመጀመሪያ ይቅርታ መጠየቅ መታረቅ በጣም አስፈላጊ ነው። ከእግዚአብሔር ጋር ያለን ፍቅር የሚገለጠው ወዳጃችንን በመውደድ ነው፣ ወንድማችንን በመውደድ ነው። እግዚአብሔርን ወደ ላይ እንወዳለን፣ ወደ ጎን ደግሞ ሰዎችን እንወዳለን። ሰዎችን እንቀበላለን፣ ለሰዎች ይቅርታ እናደርጋለን። ማቴዎስ 6:15 ላይ ለሰዎች ኃጢአታችሁን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም፣ ተብሎ እንደተጻፈ እግዚአብሔር ይቅር እንዲለን ጸሎታችንን እንዲሰማ ይቅርታ ልናደርግ ይገባል ማለት ነው። አምስተኛው የጸሎት ተግዳሮት ደግሞ በራስ ጽድቅ መቅረብ ወይም በራስ ጽድቅ መመጻደቅ ነው። እኛ የራሳችን የሆነ ጽድቅ የለንም። ጽድቃችን በክርስቶስ ኢየሱስ ተሰርቶ ያለቀ ስራ ነው። በሱ ጽድቅ ላይ ቆመን ነው ምህረት የምንቀበለው ይቅርታን የምንቀበለው የተቀበል ነው። ወደ እውነት የመጣ ነው። ክርስቶስ ኢየሱስ በሰራልን ስራ ነው እንጂ እኛ እንዲህና እንዲያ ብለን የምናቀርበው የራሳችን ብቁ ማንነት ኖሮን አይደለም። ትዝ ይላችኋል? ያ ቀራጭና ሌላው ከጎኑ ይጸልይ የነበረው ሰው ምንድን ነው ያለው? ያኛው እኔ በሳምንቱ ለቀን እጾማለሁ እንደዚህ ቀራጭ ስላላረከኝ አመሰግንሃለሁ። ያኛው ደግሞ በድይ ያለው ማረኝ፣ ይቅርበለኝ እያለ ራሱን በእግዚአብሔር ፊት ያዋርድ ነበረ። ሮሜ 10 3 ላይ ሲነግረን ወደ እግዚአብሔር የራስን ጽድቅ ለማምጣት መሞከር የጌታን ስራ ማጓደል ነው። መስበክ፣ ማገልገል፣ መልካም ነገር ማድረግ ስለጸደቅን የምንሰራው እንጂ ጽድቅን ለማቆም አይደለም። የኛ ጽድቅማ የእግዚአብሔር ቃል እንደሚነግረን ኢሳያስ ስልሳ አራት ላይ እንደ መርገም ጨርቅ ነው። በእግዚአብሔር ፊት ሲታይ ንጹሕ አይደለም የኛ ጽድቅ። ስለዚህ በራስ ስራ መቅረብ ራስን ማመጻደቅ ለጸሎታችን እንቅፋት ይሆንብናል። ስድስተኛው ራስን አሳንሶ ማየት ነው። ራስን አሳንሶ ማየት አልችልም፣ እኔ ጸሎቴ አይሰማም፣ ብቁ አይደለሁኝም፣ እጅግ በጣም የበዛ ኃጢአት አለብኝ ብለን በጸሎት ወደ እግዚአብሔር ፊት እንዳንቀርብ፣ የእግዚአብሔርን ፊት እንዳንፈልግ፣ ከእግዚአብሔር ኃይልና ጉልበትን እንዳንቀበል የሚያደርገን አንደኛው ተግዳሮት ነው ማለት ነው። ሌላው ደግሞ ስንፍና ነው። ስንፍና የጸሎት ብቻ ሳይሆን የሁሉ ነገራችን ጠላታችን ነው። ስንፍና በጣም ምክንያቱም፣ ስንፍና መስራት ሲገባን ላልሰራነው ነገር የምንሰጠው ምክንያት ነው። መስራት ሲገባን ላልሰራነው ነገር ምክንያት መስጠት ነው። ምክንያት ደግሞ ከተጠያቂነት አያድነንም። ምክንያት ከተጠያቂነት ቢያድን ኖሮ አዳምና ሔዋን እዛ እርግማን ውስጥ አይገቡም ነበር። ሁሉም የየራሳቸውን ምክንያት አቅርበው ነበር። በእግዚአብሔር ዘንድ ግን ተቀባይነት አልነበራቸውም። ስለዚህ በሕይወታችን በስንፍና የምንገለጥባቸው መጸለይ ሲያቅተን፣ ያለመጸለያችን የስንፍናችን ምክንያቶች ብዙ ሊሆኑ ይችላሉ። ደክሞኛ ልንል እንችላለን፣ አሞኛ ልንል እንችላለን። ምንም መጸለይ ግን እጅግ አስፈላጊ መሆኑን ደግሞ የእግዚአብሔር ቃል ያስረዳናል ማለት ነው። ስንፍና እንቅልፍን መውደድ ሊሆን ይችላል ፣ አለመረጋጋት፣ ክፉ ንግግር፣ ትዕግስት ማጣትና የመሳሰሉት ሊሆኑ ይችላሉ። ሌላው የስራ ጫና ሊሆን ይችላል። እነዚህ ሁሉ እንግዲህ የጸሎት ተግዳሮቶች ናቸው። ጸሎት እነዚህን የውስጥ ተግዳሮት ብለን ስንላቸው ከራሳችን በኩል የሚመጡ ብለን ስንላቸው፣ ጸሎት እንደገና የውጭ ተግዳሮትም አለበት። ከውጭ ተግዳሮት አንዱ ሰይጣን ነው። ሰይጣን በጣም የሚፈራው ነገር ቢኖር ጸሎት እና የሚጸልዩ ሰዎችን ነው የሚፈራው። ስለዚህ በተቻለ መጠን በምንም አይነት ምክንያት ቢሆን እንዳንጸልይ ነገሮችን በማጥበብ የጸሎት ተግዳሮት ሆኖ በፊታችን ይቆምብናል ማለት ነው። ሌላው ያላመኑም ያመኑም ሰዎች በዙሪያችን ያሉ ሊሆኑ ይችላሉ። ጊዜያችንን የሚበሉብን ወደ ጸሎት እንዳንሄድ እንቅፋት የሚሆኑብን ሰዎች ሊሆኑ ይችላሉ። በመጨረሻም የጊዜ አጠቃቀማችንን ስንመለከት ለጸሎት ጊዜ አለን ወይ? ቦታ ሰጥተነዋል ወይ? በፕሮግራም አለመመራት ከእግዚአብሔር ጋር ያለን የጸሎት የቃል ጊዜ ለራሳችን ወስነን አለን ወይ? ዛሬ እንግዲህ እነዚህን የጸሎት ተግዳሮቶች ስንመለከት እኛ ከዚህ ነገር ነፃ ልንሆን አንችልም። ነገር ግን ምንድን ነው ራሳች ጊዜያችንን እግዚአብሔር በረዳን መጠን ዲሲፕሊን ዳርገን የጸሎ ጊዜያችንን ወስነን የእግዚአብሔርን ቃል የምናነብበትን ጊዜ ወስነን፣ ከእግዚአብሔር ጋር ያቺ ጊዜ ለእግዚአብሔር የሰጠናት ጊዜ ስለሆነች ከእግዚአብሔር ጋር የምናሳልፍትን ያችን ሰዓት ለማንም ላንሰጥ፣ ለማንም ላናስነካ ወስነን መሆን አለበት። ስንፍናን ወይም ይሄ የጊዜ አጠቃቀማችን በጸሎት ህይወታችን ብቻ ሳይሆን የራሳችንንም ያኗኗር ስርዓት ያዛባብናል፣ እንቅስቃሴያችን የተዘበራረቀ ኑሮ እንድንኖር ያደርገናል። ስለዚህ ጊዜን የሰጠን እግዚአብሔር ነው። ጊዜዎቻችንን ደግሞ በአግባብ ልንጠቀምባቸው ይገባል። ስለዚህ ጸሎት እጅግ ብዙ ከዚህም በላይ የሆኑ ተግዳሮቶች አሉበት ነገር ግን እኛ ኃጢአትን እንደገናም ደግሞ ኃጢአትን መናዘዝ፣ ይቅርታ መጠየቅን፣ ይቅር መባባልን፣ ጊዜም በአግባቡ መጠቀምን፣ ስንፍናን ማስወገድን እነዚህን ሁሉ አካተን ሰይጣንንም በዙሪያችን ያሉ ሰዎችንም ለሰዎች የምንሰጠው ጊዜ ሊኖረን ይገባል። ለእግዚአብሔር ደግሞ ከሰጠን ላይ የምንሰጠው ጊዜ ሊኖር ይገባል እና ጸሎት በብዙ ተግዳሮት የተከበበ በመሆኑ በጸሎት ውስጥ ድል እንዳለ ሰይጣን ስለሚያውቅ ያችን ነገር እንድናደርጋት ሰይጣን አይፈቅድም፣ ሰይጣን አይፈልግም። ስለዚህ ያንን ነገር በደንብ አድርገን አውቀን ጸሎቶቻችንን ጊዜና ሰዓታቸውን ጠብቀን ከእግዚአብሔር ጋር ህብረት እንዲኖረን፣ አቅምን እንድንፈጥር፣ መንፈሳዊ ጉልበት እንዲኖረን እግዚአብሔር በፕሮግራምና በእቅድ ጊዜያችንንም በአግባብ እንድንጠቀም በጣም ይፈልጋል ማለት ነው። በዚህ ህይወት እንድንኖር እግዚአብሔር አምላክ እንዲረዳን እንጸልይ። ሁላችንም አምላካችን እግዚአብሔር እናመሰግናሃለን ካንተ ጋር ህብረት እንድናደርግ፣ ከአንተ ጋር ቤተሰብ እንድንሆን፣ ካንተ ጋር እንድንወያይ፣ እግዚአብሔር የዘላለም አምላክ ሆይ አንተ እጅግ በጣም ትፈልጋለህ። ነገር ግን ይሄን የማይፈልግ ማንነታችን፣ ይሄን የማይፈልግ ሰይጣን፣ ይሄን የማይፈልጉ ሁኔታዎች ደግሞ በዙሪያችን አሉ። ከነዚህ ሁሉ በላይ እግዚአብሔር ሆይ ቃልህን በማወቅ ቃልህን በማጥናት ወደ አንተ በመቅረብ ከተግዳሮቶች በላይ የምንኖርበትን ኃይልና ጸጋ ስጠን። ወደ አንተ የምንጠጋበት የምንጮህበትን መንፈሳዊ አቅም ጨምርልን። ከነዚህ ተግዳሮቶች በላይ እግዚአብሔር ሆይ ሕይወታችንን ጊዜያችንን በአግባብ ተጠቅመን የማይጸጽተንን ነገር አድርገን እንድናልፍ በኢየሱስ ስም እርዳን። ሁሉን ለስም ክብር አደረግነው። በኢየሱስ ክርስቶስ ስም አሜን።